ሰላም ሰላም ውድ የክርስቶስ ቤተሰቦች፣ እመቤታችን ቅድስት ድንግል ማርያም የአስራት የበኩራት ልጆች ደግሞ ስላስ በወደደን ፈቀረን በረከት እግዚአብሔር ስም እንደምን አላችሁ? እንግዲህ እንኳን ወደ ራማይቱ በሰላም መጣችሁ ዛሬ እንግዲህ አንድ እንግዳ ይዘንዳችሁ መተናል እንግዳችን መጋቤ ሀዲስ መምህር ጽጌ ደሳለኝ ይባላሉ ከእሳቸው ጋር ዘመነ ጽጌን በተመለከተ የተወሰኑን ነገር ያያለን ያስተምሩናል ይመክሩናል ይገስጹናል እንግዳችን እንኳን በሰላም መጡ እንደናቀያችሁ እራስዎትን ለተመልካቾቻችን አስተዋውቀልንና ወደ ፕሮግራማችን እንቀጥላለን

በድጋሚ አክብረውን ጥሪያችንን ተቀበለው እዚህ መካከላችን ስለተገኙ እግዚአብሔር አምላክ ክብር ይስጥልን። እንግዲህ ወደ ዋና ሀሳባችን ስንገባ ጽጌ ማለት ማለት ነው ከሚለው ሀሳብ ጀምርና ንቀጥል መምሮች። እሺ እንግዲህ ጽጌ ማለት አበባ ማለት ነው። ስርወ ቃሉ የተገኘው ከግስ ነው፣ እሱ ደግሞ ጸጌ አበበ አፈራ የሚል ሲሆን ጽጌ ማለት ስተዘሩ አበባ ማለት ነው እና እንግዲህ ዘመነ ጽጌ በዚህ ወራት እንግዲህ የሚታየው የምድር አበባዎች ምድር ሁሉ ክረምት ካለፈ በኋላ ከክረምት ቀጥሎ የሚመጣው የወርሃ መፀው ነው በዚህ ወቅት አበባዎች እና አትክልቶች በሙሉ በምድር ላይ ያሉ ሙሉ የሚያበቡበት ወቅት ነው እና ሄሊኮፕተሮ ደግሞ ወደ ፍሬ የሚቀየርበት ወቅት ስለሆነ ዘመነ ጽጌ ይባላል ማለት ነው። መልካም በድጋሚ ቃለ ሕይወት ያሰማልን መምህራችን፣ እንዲያው ዘመነ ጽጌን በተመለከተ ከወቅቱ ጋር ያያይዘው፣ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰደደበት ወቅት እንደመሆኑ መጠን እሱንም እንዲያው እስኪ ታሪኩን ዳሰሳ አርገውልን ቢያልፉ እንግዲህ እንደሚታወቀው ልክ ነው፣ ወቅቱ የስደት ወቅት የሚታሰብበት ነው፣ ዘመነ ጽጌ ተብሎ በዚህ ሰዓት አበባ ጋራ የእመቤታችንን ስደት በዚህ ወቅት የሚታሰብበት ነው። እንግዲህ ይህ ምክንያት ከዚህ ጋር የተገናኘበት ምክንያቱ በአጭሩ ወቅቱ የጌታን ስደትና የእመቤታችን ስደት የምናስብበት ቢሆንም ከዚህ ጋር እንዴት መጣ የሚለውን ስናይ በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ጋር ወደ ግብጽ የተሰደዱት በግንቦት 24 ቀን እንደሆነ መጽሐፍቶች ይናገራሉ ማለት ነው። ግን አባቶቻችን ሊቃውንት ደግሞ እዚሁ ወቅት የመረጡበትና በዚህ ሰዓት እንዲታሰብበት የተደረገው ምንድን ነው መነሻው? እመቤታችን ጽጌ ይላታል ደራሲው። አስቀድሞ ነቢዩ ሰሎሞን ጥበበኛ ሰሎሞን በጽጌ እየመሰለ ይናገር ነበር፣ ያስተምር ነበረ። ጽጌ አስተርአየ በውስተ ምድር ነ ጊዜ ገሚድ ይበጽሐ ይላል። ጽጌ አስተርአየ ጽጌ በምድራችን ታየ፣ ጊዜ ገሚድ ይበጽሐ አውያን ጸገዩ ውሃቡ መዓዛ ወይኖችም አበቡ ፍሬንም ሰጡ እያለ ይናገር ነበር እና ይህን ትንቢት አስቀድሞ በነቢያት የተነገረ ትንቢት ስለሆነ በዚህ ሰዓት ምግቦች እንደሚያገቡ መጻሕፍት እናገራሉ። ኢሳይያስ ወስበት ወይ አርግ ጽጌ ሚሆ ኢሳይያስ አንድ በትር ትወጽእ በትር እምሥርወ እሴይ ወየዐርግ ጽጌ እምጉንዱ። በትር ከእሴይ ስር ትወጣለች። ሥርወ እሴይ የተባለ የዳዊት አባት ነው። እዛ በትር ትወጣለች። ወየዐርግ ጽጌ እምጉንዱ፣ ከእሷም ደግሞ ጽጌ ከእዛፉ ወይም ከግንዱ ያቆጠቁጣል፣ ያለመልማል። አስቀድሞ ሳይ ያስተናግረዋል። እንግዲህ በትር የተባለችው እመቤታችን ናት፣ ስትሆን ደግሞ ጽጌ የተባለ ደግሞ ኢየሱስ ክርስቶስ ነው። እና በዚህ ወቅት ከዚህ ጋር አብቃውን ታየይዘው ጽጌ ለሜታችን ስትሆን እሷ ደግሞ ማዕዛ ይላታል። አንቱ ጽጌ ማዕዛ ስን እንደገና ሜታችንን አበባ ይላታል አባ ቅዱስ ኤፍሬም በራሱ በድርሰቱ እንደተናገረ አንቲም ተፈስሒ ተፈስሒ ፍስና እዚያ በድርሰቱ ላይ ኦማርያም ርግብ ስናይት ዋው ያማሽ ርግብ ተፈስሒ፣ ደስ ይበልሽ ለምዘወለር ይችላል እዚያ እግዚአብሔር ቃለ አው እግዚአብሔርን ቃል አካላዊ ቃል ኢየሱስ ክርስቶስ ወለድሽ ልናልና ደስ ይበልሽ እያለ አባ ቅዱስ ጽጌ ሲል ይለዋል።

ቤታችንንና ህፃን ይዞ ወደ ኢየሩሳሌም የተመለሱበት ወቅት ነው እና ተጉዘው ሂዳ ስድስት ቀን ደብረ ቁስቋ የምትባል ቦታ ላይ ስዳረኩ ያንን የገቡበትን ተመልሰው የገቡበትን ቦታ ለማስታወስ ያንን ለማስታወስ ሚጠቷል ለማስለመመት ማለት ለመመለስ ለማስታወስ ያክል በዚህም ቀር ስድስት ወር ነው የቤታችን ስደት በግብጽ በረሃ የቆዩበት በስደት ያንን ለማዝ ወይም አርባ ሁለት ወር ይለዋል ዮሐንስ በራእይ ላይ እና ያንን ጠቅለን አድርጎ ለማስታወስ በ40 ቀን እንዲታሰብ አድርገዋል። አበባን ከአበባ ጋር ሊቃውንት አባቶቻችን ውሃን ከውሃ ጋር ግን ብለው እንደታ እንዳስተማሩን ወይም እንደሰሩን ሁሉ ፅንሰት ከልደት በፊት ፅንሰት እንደሚነገር ሁሉ የጌታትን ጽንሰቱ እንደሚታወቀው መጋቢት 29 ቀን እንደተጸነሰ ይታወቃል። ይህ ከልደት በፊት በኋላ ፅንሰት አይነገርም በማለት ልደ ጥንሰቱን ታይሳስ ሀያ ሁለት ቀን እንዲታሰበ አድርገዋል አባቶቻችን ሊቃውንትና። ከዚያ ቀጥሎ ደግሞ ቃና ዘጌላ የካቲት 23 ቀን እንደሆነ ይታወቃል። እና ጥምቀቱ ደግሞ ጥር 11 ቀን ነው። ስለዚህ ውሃን ከውሃ ጋር በማለት ቃና ዘጌላ ጥምቀት ወይም ጌታችን በተጠመቀበት ጥምቀት በዋለበት በሁለተኛው ወይ በአስራ ሁለተኛው ቀን ቃና ዘጌላ እንዲታሰበ አድርገዋል አባቶቻችን ማለት ነው። በዚህ ምክንያት ጽጌን እመቤታችንን ደራሲያኑ ሊቃውንቱ እመቤታችንን በአበባ ልጇን በፍሬ በመዓዛ እየመሰሉ ስላስተማሩ ድርሰትም ምስጋና ድርሰትም ስለደረሱ ይህንን አብነት በማድረግ በአርባው ቀን የሶስት ዓመት ከስድስት ወሩን ስደት በአርባው ቀን እንዲታሰብ አድርገው አባቶቻችን ሰርተዋል ማለት ነው። በዚህ ምክንያት የጌታችንና የእመቤታችንን ስደት የምናስብበት ወቅት ነው ማለት ነው። ማካከል ጽጌ ሲነሳ ይቺ የጽጌ ወቅት ሕፃናቱን አዛውንቱን ምእመናንም ካህናትን በጉጉት የሚጠብቁት ማህሌቱን ሁሉ ሳይቀር ቁጭ ብሎ የሚታደምበት ነውና እንደው በርሶ በኩል ስለ እሱን ተከትሎ ያለውን ነገር የአገልግሎት ሁኔታ የተወሰነ ነገር ቢሉ። እሺ፣ መልካም መልካም ጥያቄ ነው። የወቅታው በመነት የሚናፈቅ ነው። የሚናፈቅበት ምክንያቱ አንደኛ የእመቤታችንን እና የጌታን ስደት በማሰብ ከዚህ በረከት እነሱ ጌታ ወይም እመቤታችን ልጇን ይዛ የተሰዳል። ብዙ መከራና ፈተና ደርሶባታል። ውጣ ውረድ ደርሶባታል። ይህ ሁሉ የተደረገው ለእኛ ነው በማለት መከራውን ስ ለመካፈል ያክል ምእመናንም ካህናትም በጉጉት ይጠብቁታል። ምክንያቱም ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ላይ ተናገረው ሲፈቅድ ጸመድ የኔ ያጥ ወይን ሳ መስከለመቱ ይትለኝ እኔ እንዲያገለግለኝ የሚወድ ቢኖር ራሱን የካድ መስቀሉን ተሸክሞ ይከተለኝ ባለው መሰረት እንግዲህ የክርስትና ጉዞ የመስቀል ጉዞ ነው። የክርስትና ህይወት ማለት የመስቀል መከራ ፈተና ስደት ያለበት ስለሆነ በዚህ ምስል ምክንያት ክርስቶስ ለኛ የከፈለውን ዋጋ ለማሰብ ከምኔቤታችን በረከት ለማግኘት ምእመናንም ካህናትን የሚናፍቁት ሁኔታ ነው ያለው አንደኛው ማለት ነው። ሁለተኛው ደግሞ በዚህም እለት የሚቀርበው ምስጋና የመላእክት ምስጋና ነው። በጣም ደስ የሚል ወቅቱን የሚያነሳ እና ደግሞ በጣም ደስ የሚል ምስጋና ቃል ነው ያለው እየጊዜው የሚዘመረው አዲስ ነው። አምስትም ይሆን ስድስትም ይሆንበት ጊዜ ያለ ጽጌ እሑድ በዚህን ቃል የሚቀርበው ምስጋና አዳዲስ ዜማ ነው የሚቀርበው፣ አዳዲስ ምስጋና ነው የሚቀርበውና በዚህ ሰዓት ሁሉም ካህናቱም አይሰለችም። አዲስ ምስጋና ስለሆነ ትጋት በንቃት የሚሳተፉበት ስለሆነ ነው ማለት ነው። እና በዚህም ወቅት ሁሉም እያንዳንዱ ድርሻ አለው። ካህናቱ ሊቃውንቱ በማይሌት በሚዘምርበት በሚያመሰግንበት ጊዜ በቤተ መቅደሱ ያሉት ደግሞ ካህናትና ዲያቆናት ማይጠምታቸውን ይዘው ዲያቆናቱ መስቀሉን ይዘው መጾር መስቀላቸውን ይዘው ማይጠምት መብራታቸውን አድር እያበሩ እመቤታችን ስል እንዘታቅፍ ዮ ለሕፃንኪ ጽጌ ኔማ እመቤታችንን ልጅሽን ታቅፈሽ፣ ማለት ሜወሪኛ ወሚ ስናይት ስለ ገብርኤል እሱ ወሚካኤል ከማኪሮ ከደስተኛው ከገብርኤል እና ከርሁሩ መላክ ቅዱስ ሚካኤል ጋር ልጅሽን ታቅፈሽ እመቤታችን ቤታችን መወደኛ እያሉ እየዘመሩ በሚዞር ቤተ መቅደሱን ወይም ውስጡን ቅንን አይደቱ ሲዞሩ ካህናት እና ካህናቱ ማዕጠንታቸውን ይዘው እያጠኑ፣ ዳቆናቶቹ ደግሞ የእመቤታችንን ስር ይዘው ይዞራሉ ማለት ነው። በዚህ ጊዜ ደግሞ ሕፃናትም ወንዶችም ሴቶችም ይመናል በዚህ ሰዓት ከቤታቸው መጥተው በዚያው አብረው ሆነው እልል እያሉ እያመሰገኑ የሚያድርበት ሁኔታ ነው። የሁሉም ድርሻ ምስጋና ያለበት ነው። የሁሉም ድርሻ አለው ማለት ነው። ካህናት ብቻ የሚዘምሩበት ብቻ አይደለም። ምእመናንም አብረው እየዘመሩ እያጨበጨቡ እልል እያሉ እመቤታችን ነው ደኛ ነው እያሉ የሚያመሰግኑበት ምስጋና ነውና በጣም ለየት የሚያደርገው ነገር ቢኖር ይህ ነው። ምክንያቱም የምናፈቀው አንደኛ ይሄ ነው። ምክንያቱም አንደኛ በረከት ከመቤታችን በረከት ወይም ስደትን በመካፈል ሁለተኛው ደግሞ አዲስ ምስጋና መስማት ያስደስታል እና እግዚአብሔር ለማገልገል ሁሉም ሰው እንቅልፍ የለውም። እንቅልፍ የሚባል ነገር አይታሰብም። በዚህ ወራ አጽጌ ሊቃውንት ከምሽቱ ሁለት ሰዓት ጀምሮ እስከ ጠዋቱ ቅዳሴ እስከሚገባ እስከ 11 ሰዓት ተኩል ድረስ ነው ምስጋናው ሲደርስ የሚያድረው። በዚህን ሰዓት እግዚአብሔር በእውነት ይደሰታል፣ ወይታችንም ትደሰታለች እና በዚህ በእንደዚህ አይነት ነገር ነው እንግዲህ እኛም እየተባረክን አገራችንም እየተባረከች ያለችበት ምክንያት ያለው ቢኖር ይሄ ነው ማለት ነው። እውነት ነው። እንደው እዚህ ላይ ካነሱ አይቀርም እንደ ትንሽ ደግሞ በተለይ ዘመነ ጽጌ እንደመሆኑ መጠን ትንሽ እያየን የምታዘበው ነገር አለ። ማለት ሰንበትን በኳስ ጨዋታ ጠዋቱን ስንነቃ ከቤተ ክርስቲያን ቆይተን አርፍ ስንመለስ ልንመለስ የደማደሩ ቀርቶ በጨዋታ ሲያሳልፉ የምናገኛቸው ልጆች አሉ። እንዲያው ከዚህ አንጻር ለወጣቱን ከመምከር አንጻር ጽጌን በማየት መልኩ ቢያሳልፈው ይሻላል እንዲያው እንዴት ነው ቤተክርስቲያን ሄዶ ማሳለፍ ያለበት ያንዴ አይቶትም አያውቁም ሊኖሩ ይችላሉ እርግጠኛ ነው ለቤተክርስቲያን አገልግሎቱን ያየው ሰው ያየ መምህን ከዛ ይቀራል ይላስም እንዲያው ለእነሱ የሚያስተላልፉት መልእክት ካለ መልካም ነው እንግዲህ እውነት ነው ወጣቱ ዛሬ አብዛኛው ወጣት ባለባሌ ቦታ ላይ ጊዜውን ያሳልፋል። ሌሊት በኳስ እንደዚህ፣ በተለያየ በሶስት ተጠምዶ ያለው ያለ አለ። እንደገና ደግሞ እንደዚህ እግዚአብሔር ፍቅር የገባቸው ደግሞ እግዚአብሔር ሲያገለግሉ የሚያድሩ አሉ። ምንጣፍ በክብረ በዓል ጊዜ ምንጣፍ የሚያነጥፉ እንዲህ፣ በዘመነ ጽጌ ደግሞ አብረው ቤተ ክርስቲያን ሆነው ካህናት ጋር ሆነው እግዚአብሔርን ሲያገለግሉ የሚያድሩ ወጣቶችም አሉ። አበባ በማንጣት ገንዘባቸው፣ እንደገና ጠዋት ደግሞ በመዘከር ካህናቱ ሲደክሙ ያደሩት ካህናት ምዕመናን እያመጡ ዝክር እየዘከሩ ያበላሉ፣ ያጠጣሉ ማለት ነው። እና እውነት ነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያው በምሳሌ ሲያስተምር በዚህ ምስ በነቢዩ እንደተናገረው በዚህ መጽሐፍ ምሳሌ ምዕራፍ ስምንት ቁጥር ሰላሳ አምስት ላይ እንደተናገረው እኔን ያገኘ ሕይወትን አገኘ ነው የሚለው ማንም ያለ እኔን ያገኘ እኔን ያጣ ግን ሞትን መረጠ ይላል። እና እውነት በዚህ ሰዓት ወጣቱ እንደሚታወቀው ብዙ መቅሰፍቶች አሉ የበዛበት ዘመን ነው። የስራ ማጣት አለ ፍቅር የጠፋበት ሞት የበዝ የነገሰበት ድን መፋሰስ የበዛበት ዘመን ስለሆነ በዚህን ሰዓት ዋነኛና ነፃነት የሚገኝበት እረፍት የሚገኝበትም ከእግዚአብሔር ጋር መሆኑ መኖር እንደገና ደግሞ በቤተ ክርስቲያን ሆኖ ቃለወንጌል እየሰሙ የሚያጽናናው እውነተኛው ረፍት የሚሰጠው ምክሱ እግዚአብሔር ስለሆነ ከተለያየ ጭንቀትና ከሞት የምናመልጥበት መንገድ አንድና አንድ ቢኖር ከእግዚአብሔር ጋር ማኖር ማለት ነው። እግዚአብሔር ማገልገል በቤተ መቅደስ ውጭ ሁልጊዜ በቤት ውስጥ የሚተጉ ይላል አይደለ? በመድረክ ውስጥ በቤት ውስጥ የሚተጉ ይላል እና ስለዚህ በቤተ ክርስቲያን ሁልጊዜ ምንኖር ከሆነ እንባረካለን ማለት ነው። ስለዚህ ከቅዱሳን መላእክት ጋር አብረን እንዘምራለን። የቅዱሳን መላእክት ጠባቂነት ደግሞ አይለየንም ማለት ነው። እንደ ምስጋናው ሌሊት ብቻ አድረን ቀን ወደ የተለያየ ቦታ የምንሄድበት እና የምንለየው ነገር አይደለም። ያለ ዕለት ያመሰግን ነው። ምስጋና ከህይወታችን ጋር አብሮ ይኖራል ማለት ነው። ያጣነውን ነገር እናገኛለን። ያን የሚገኘው ደግሞ በምስጋና ነው። እግዚአብሔርን ስናመሰግነው እንኳን እግዚአብሔርን ቀርቶ ሰው እንኳን ሲያመሰግኑ ደስ ይላል አይደለም። እግዚአብሔር ደግሞ አትረፍርፎ የሚሰጠን ያጣነውን የምናገኝበት ህይወታችን የምንባርከው ሰላም ያጣን ሰላም የምናገኝበት ነገር ቢኖር ምንድን ነው? ከእግዚአብሔር ጋር ስንሆን እንኖር ነው። ፍቅሩ ሲገባን ነው። እግዚአብሔር ፍቅር ምንድን ነው ከተባለ፣ ትወዱኝስ ትእዛዜን ጠብቁ ነው ያለው አባቴ ምን እንደሆነ እኔ ደግሞ እናንተን ወዳቸዋል በማለት ዮሐንስ ወንጌል ምዕራፍ 15 ላይ እየተናገረው ማለት ነው። ትዕዛዜን ጠብቆ ብትወዱ ደቀ መዛሙርት የናችሁ ጓርጌታ እና የክርስቶስ ደቀ መዛሙርት ለመሆን ለመሆን ሐዋርያት እንደ ያገኙትን ጸጋ ለማግኘት ቢኖር ራስን ከምንወደው ወይም ስጋን ብቻ ከሚያዝናኑ ነገሮች መቆጠብ ያስፈልጋል። ወገኖቻችን ስጋዊ ፍላጎትም አይቅርብኝም እንደገና ደግሞ ያን ስንጨርስ በትርፍ ጊዜያችን ብቻ ወደ እግዚአብሔር የምንመጣ መጣ ከሆነ ቢያጣቆየ ነው ምንሆንና ሆነና በረከት አናገኝም ማለት ነው። ብዙ ነገሮች ጎሉናል እና ያ የጎደለን የምናገኘው አገኘው ሌሊትም ቀን በእግዚአብሔር ቤት በመድረኩ በቤቱ ስንተጋ ነው እና ሐዋርያው ቅዱስ ጳውሎስም ሮሜ ስምንት ላይ እንደተናገረው ምን ከላን ፍቅሮ ለክርስቶስ አለ ከክርስቶስ ፍቅር የሚለየኝ ማን ነው? ረሃብ ነው፣ ስደት ነው ይላል። ምንድን ነው? ረሃብ ነው፣ ስደት ነው፣ ጦርነት ነው እና ነው ከክርስቶስ ፍቅር የሚለይ ነገር የለም ይላል። እና ብዙዎቹ በተለያየ ምክንያት ተደብቆ ያሉ አሉ፣ በፍራቻም፣ በፖለቲካ፣ በዘረኝነት ያው ትውልዱ ተጠምዶ ነው ያለው እና በዚህ ምክንያት ክርስትና ህይወትን ወይም ሃይማኖትን ወይ እግዚአብሔርን ማገልገል እንደ ግለሰባዊ ነገር ከግለሰብ ጋር ስለሚያገናኙት ብዙ ሰዎች ወደዚህ አይነት ነገር አይመራቸውም። ለምን? ክፉና በጎን መገኝ መለየት የሚቻለው እግዚአብሔር ጋር መንፈሳዊ ህይወት ሲጠነክር ነው። መንፈሳዊ ህይወት ካልጠነከረ ስጋዊ ህይወት ብቻ ከሆነ ወነነሰ ስጋውያን ወነገብር ግብረ ስጋ አይደል ያለው፣ በቅዳሴ እንደተናገረው እኛ ግን ስጋውያን ነን አለ። የስጋንም ስራ እንሰራለን፣ አንተ ግን የመንፈስን ስራ አስተምረን አይደል ያለው። ስለዚህ ምን ያለው ጌታችን ምንድነው? ኑሃብ የሰሩሃን ወአና አረፈክሙ በማቴዎስ ወንጌል ምዕራፍ 10 ላይ እንዴት 11 ላይ እንደተናገረው እናንተ ደካሞች ሸክማችሁ የከበደ ወደ እኔ ነው እኔ ማሳረፋችኋለሁ። ዛሬ ብዙ የከበደን ሸክም አለ። እንግዲህ ኩንታን መሸከም አይደለም ሸክም ማለት የተለያየ አምሉን ኮባይድ አለ። ገንዘብ ወዳድነት አለ፣ ራስ ወዳድነት አለ፣ ዘረኝነት አለ፣ ጥላቻ አለ። ይሄ ሁሉ ነገር ሸክም ነው። ይሄ ሁሉ ተሸክም የሚያደርም ስለዚህ እንደ ካህናቱ እንደ ሊቃውንቱ ሌሊት ወደ እግዚአብሔር ቤት መተን ስናገለግል ያ የምንሰማው ጣዕመ ዜማ ውስጣችን ገብቶ ያረሰርሰዋል፣ ይቀይረዋል። የእግዚአብሔር ቃል የማይቀይረው ነገር የለም አይደለም? አዎ እኔ ሕይወትን እንሆናቸው መጠው መጣው አይደል ያለው ክርስቶስ ዮሐንስ ወንጌል ምዕራፍ አስራ አንድ ላይ አስር ላይ እንደተናገር ወመጻእኩ ከመ ይኩኖሙ ህይወት ተዘላለም እኔ ሕይወት መድኃኒት እንደሆነ ያቸው ከዚህ በላይ ማለት ምን ቢያደርግ ነው ጌታ ወደዚህ ዓለም የመጣው ሲባል እኛን ከነበርንበት ከባርነት ነፃ ሊያወጣ ባርነቱ ደግሞ የዲያብሎስ ቁራኝነት ነው። ከዚያ ነፃ ሊያወጣን ከግብርና ተዲያብሎስ ነፃ ሊያወጣን ማንም ሰው እንደፈለገ በነፃን እንዲኖር ምንም ከዚህ መጣ ከዚህ መጣ እንዳይባል አንተ ባሪያ፣ አንተ ጌታ፣ አንተ ባለሃብት፣ አንተ ታያ የሚባልበት ነገር የለም። አሜን። እና አልቦ አይሁዳዊ አልቦ አረማዊ አልቦ አጋዚ አልቦ ነባሪ ያሪ ያልቅዱስ ያረድም ያ ቅዱስ ጳውሎስም ምንድነው? በዚህ ዘመን በዓመተ ምሕረት በዚህ ዘመን ባሪያምን አገልጋይ ጌታ ገዥ የሚባል ነገር የለም። በክርስቶስ ሁሉ እኩል ነው ማለት ነው። ስለዚህ ሁላችን እኩል የሆንበት ነገር ምንድነው? እኩል ያደረገን ማነው? ጌታ ነው። ሴት እና ወንድ የሚባል ነገር የለም። ከስደቱ በስደቱ ጊዜ ማን ማን ተሳትፏል? ማን ማን ተጠርቷል? ብለን በምናስብ ጊዜ እንደሚታወቀው መምህር ምን መሰለህ፣ ሽማግሌው ዮሴፍ ተጠርቷል። ሽማግሌ ነው አንተ አትችልም አልተባለም ስለዚህ ክብርን የሰጠሽ ሽምግልና ውበት ማን ነው ክርስቶስ ስለሆነ ክርስቶስም ይዞ እንድስብ ተደርጓል እንደም ስለ የተመርጠው ህጻንና እናቱን ይዘ ሂድ አርያ ለእግዚአብሔር ተነስ ወደ ግብጽ ሂድ ቦታውንም መርቶ የሚድንበትን ቦታ መርቶታል ማለት ነው እና ሁለተኛ ደግሞ ወጣትም አለ ሰሎሚ አለች ወጣቷ ከሴቶችም ሶማ አለች አብራ ከወንድ ዮሴፍ ከወጣት ደግሞ ሰሎሚ አለች። ሶሎሚን አብራ ስንት ይዛ አብራ ትጓዛለች? እመቤታችን ሕፃኑን እንዲያውም ጌታን እየታቀፈች። ለዚህ ስለዚህ ለመታቀፍ ለምታቀፍ እመቤታችንን ለማገልገል ወጣቱም ሽማግሌው ተመርጧል ማለት። ስለዚህ ያ ሽማግሌው አልችልም የሚባል ነገር አይኖርም። ብዙዎች አረ እኔ ጨጓራ አለብኝ፣ ስኳር አለብኝ ወዘተ የመሳሰሉ ነገሮችን እያሉ ሰው ራሱን እያዳከመ ይሄዳል። እውነቴን ነው የምላችሁ። ዘዘራ ሐዋርያው ቅዱስ ጳውሎስ ገላትያ 6:6 ለ16 ላይ እንደተናገረው ዘዘራ በሥጋው ያርር ሞተ ይዘሰራ በመንፈሱ ይረክብ ይወት ይረክብለት ይላልና እንግዲህ በስጋው ላይ መከራን የሚዘራ ሞትን ያጭዳል ነው። እንደገና በመንፈሳዊ ህይወቱ ደግሞ መንፈሳዊ ህይወትን የሚዘራ ሰው ደግሞ ህይወትን ያገኛል ነው። እንግዲህ ምክንያቱም ዛሬ ያላደረግነውን ዛሬ ያላመነው ምለት በኋላ ላይ አይደለም አይችልም። ዛሬ ያልሰራ ዛላ ከራ መሰግነን የታገር ሄደንም እናመሰግነው ከሰማይ በምድር እያመሰግን ከኖር ምድራዊ ህይወት እኮ ሰማያዊ ህይወት ነው የሚያመለክተን። ወገኖቻችን ሰማያዊ ህይወት ነው የሚያመለክተን። ተሰራ በምድር ተሰራ በሰማይ አይደለ በምድር ያልሰራ ነው በሰማይ ልንሰራ አንችልም። መጾትም ካለብን መጾምም ካለብን ሳ መግባትም መቁረብም መደሰትም ማን በመንፈሳዊ ህይወት መዘመርም ያለብን በምድራዊ ህይወት ስንኖር ነው። በዚህ ሳናመሰግን በሰማይ እንዴት ልናመሰግን እንችላለን? ከማህበረ መላእክት ጋር አብሮ ቅዱስ ቅዱስ እያሉ እያመሰግኑ ለመኖር ምን ያስፈልጋል? በምድራዊ ህይወቱ የተስተካከለ በስጋዊ ህይወታችን የሰራነ ነው በዘለ በመንፈሳዊ ህይወታችን ወይ በነፍሳችን የምናገኘው ማለት ነው። እና ስለዚህ በተለያየ ምክንያት ወጣቱም እንደው በችልተኝነት ኳስ፣ ወገኖቻችን ኳስ አይጠቅም። ግሬ ተሸነፈ፣ ግሬ ተሸነፈ አይደለም የሚጠቅመው ነገር። ዋናው እኛ ኳስ ሜዳው ላይ እኛን ልንጫወት ይገባል። ኳስ ሜዳዋ ምንድናት ሲባል አለም ናት። በዚች ዓለም ላይ እኛ አለም ኳስ እዚያች ሜዳ ላይ ታሽከርክሮ ኳሱን ጎል ያገባ ያሸንፋል። ማለት አለም ኳስ ሜዳ ናት። በዚች ሜዳ ላይ ተጫውተን ማለት እንግዲህ ተጫውተን ልባስነን ቅዱስ ጳውሎስ እንደተናገረው እኔ በዓለም ዘንድ የሞትኩ ነኝ አለ፣ አለም በእኔ ዘንድ የሞተች ናት አለ። ምክንያቱም አለም እኔም የፈለከው እኔ የምፈልማደ በእኔ ያለውን ነገር አድርጋት ትልማት ታዘኝ እኔም በአለም ዘንድ ያለውን ነገር ላደርግ አልፈልግም። የሞት ከችን አላደርገውም ነው ምላውና በአለም ላይ እና ሳለን በዚህ በስጋችን ላይ የሚመጣውን ስሜታዊ ሆን ማንኛውንም ነገር ድል ካላደረግን ጎል ልናገባ አንችልም። አለም እኛ በአለም ስልጣን አለን እንጂ አለም በኛ ላይ ስልጣን ሊኖረው አይገባም። እውነት ነው። አለም በኔ ዘንድ ሰነጠርብን አይገባም እኛ በአለም ላይ ግን ድንሰነ ሰነጠንባት ይገባል እናውቅበት ይገባል አይደል እና ስለዚህ ሁሉም ሰው አለምን እንደ መቆያ አድርገን ወሰድ ያስፈልጋል መቆያ ናት የሥራ መስሪያ ነው የሥራ መስሪያ አሁን በህይወታችን ዘመን ስንኖር ሁለት ቤት አለን አይደል መስሪያ ቤት የምንለውና መኖሪያ ቤት አለን አይደል መኖሪያ ቤታችን ላይ ሥራን ሥራን አንችልም። አይደል ሥራችን የምንከናውነው መስሪያ ቤት ሄደን ነው የመንግስትም ስራ ይሁን የግልም ስራ ይሁን መስሪያ ቤት ስራ ቦታ ነው የምንለው፣ አይደል? በዚያ ሰርተን መተን የቤታችን ህይወታችን፣ መኖሪያ ቤታችን ያለውን ህይወት የምናከናውነው በዚያ ነው። ስለዚህ አለም ምንድን ናት? መስሪያ ቤት ናት። ያለው ስራ ቦታ ቦታችን ማለት ናት። ሁለተኛው ደግሞ መኖሪያ ቤታችን ደግሞ ማናት? ሰማያዊ ነው፣ ኢየሩሳሌም ነው። አዎ፣ ስለዚህ ይህንን መገንዘብ ያስፈልጋል እና የት ነበር? አይቴ ነበርኪ? ምን ተገበርኪ? የሚለው ጥያቄ እኮ ያለ ከሞት በኋላ። ምን ተገበርኪ፣ የት ነበርሽ፣ ምን ሰራሽ ተብለን እንጠየቃለን። እንግዲህ ቅዱስ ጳውሎስ እንደተናገር በገላትያ ሰዎች ላይ ምንድነው ተናገረ? ቀን ሳለ ምንድነው ያለ? አዎ ቀን ሳለ መልካም ስራ ህይወት እሰራለሁ። ቀን የተባለ ጌታችን ተናግሯል። ቀን ሳለ የአባቴን ስራ ሰራለሁ። ቀን የተባለ አንደኛ እድሜ ነው። በእድሜያችን ላይ መልካምን ስራ እንችላለን። እርጅና በጨለማ ይመስላል አይደል የሚታወቀው እኮ ሞትን እኮ በሶስት ነገር ተወስነዋል አይደለ? ጧት መጣ ቀን መጣ ማታ መጣ አታውቁምና ተዘጋጅታችሁ ጠብቁ። ድልዋኒክሙ ንበሩ አይደለ? ለምንድን ነው ጠዋት የተባለ ህፃንነት ነው። ቀን የተባለ ወጣትነት ነው። ማታ የተባለ ያው እርጅና፣ ሽምግልና ዘመን ነው። እና በየትኛው ጊዜ እንደምንጠራ እናውቀውም ወገኖቻችን እና ስለዚህ ምን ማድረግ አለብን? በተሰጠችን ጊዜ አውቀን ልንጠቀምበት ይገባናል። ከሞት በኋላ ሌላ ህይወት አለ። ሌላ ሀገር አለ። ሌላ ጥያቄ አለ ከባድ የሆነ። ያ ጥያቄው ደግሞ የሚጠይቀው ሌላ አካል ሳይሆን የራሳችን ስራ ነው። የሚጠየቀው የምናገኘው የራሳችን ስራ እንጻፈልን እና ምንድነው በዮሐንስ ራእይ ምዕራፍ 22 ጊዜ ድርሻ የስራ ዋጋ ያገኛል። መልካም የሰራው ደግሞ የመልካምነቱ ዋጋ ያገኛል።